እኛ ስ መኖር አንፈልግም። እንቅልፍ የለንም፣ ሰርተን ምንተኛበት ተኛበት የለንም። እንቅልፍ ሲወስደን ቤቱ ይቃጠላል። ከቃጠሎ በኋላ ሰይፉን ይዞ ውጡ ይለናል። ሁለት እባብ ከሆድ ውስጥ ወጥቷል። ብዙ ቦታ ላይ ብዙ ሕክምና አድርጎ ከብዙ ጊዜ በኋላ እዚህ ቦታ ላይ አንድ አንድ ኩባያ ጸበል ጠጥቶ ሁለተኛው ኩባያ ጸበል የቅዱስ ገብርኤል ሲጠጣ ሁለት እባብ ከሆድ ውስጥ ወጥቶለት፣ ይሄንም ባይኔ አይቻለሁ መሰከራለሁ። አሁን ይሄ ልጅ ያው እንደምታዩት በጣም ከሰው ጋር ቁጭ ማለት አይችልም ነበር። አይደለም እንዲህ ተረጋግቶ ማስቀደስ ምናምን በፍጹም አይችልም ነበር። ጓድ መንግስቱ ኃይለ ማርያም እንኳን ሁልጊዜ መባቸውን ይልካሉ። እዚህ አደባባይ ላይ በአመት በአመት ይነገራል። ከወር ገቢ ከሚያገኟቸው ከልጆቻቸው ይህን አስራት ሲያወጡ ከሳቸው እኛም መማር አለብን ነው የምንለው። በጆሮዬም ሰምቻለሁ። ካየኋቸውም አንዱ አርቲስቱ ወይዘሮ አልማዝ ኃይሌ በዚህ በዚህ ቦታ ላይ ተፈውሳ ድና እንደውም አስራቷን ማለት እንትን ስጦታ ለቅዱስ ገብርኤል የእጇን ሰዓት የተሸለመችውን የእጇን ሰዓት ሰጥታ እሱም ለጨረታ ቀርቦ እሺ ስሜ ወይዘሮ ተረሷ ጋ ይባላለው። ጀሞ ሶስት ገብርኤል አካባቢ ነው የምኖረው። በመጀመሪያ ገብርኤል ያረገልኝ ነገር ብዙ ነገር ነው እና ጸበሉ እኔ ከመጣው በኋላ ነውና ጸበሉ የፈለቀው። አሁን ይሄ ልጅ ያው እንደምታዩት በጣም ከሰው ጋር ቁጭ ማለት አይችልም ነበር አይደለም። እንዲህ ተረጋግቶ ማስቀደስ ምናምን በፍጹም አይችልም ነበር። እግዚአብሔር ይመስገን አሁን አፉ መፍታት ብቻ ነው የቀረው፣ እንጂ ሁሉን ነገር ጸበሉ አስተካክሎልኛን ቅዱስ ገብርኤል። አንድ ልጅም አለኝ በትምህርት የሄደ ዶክተር በጀርመን ሀገር፣ እሱም እንደዚሁ በትምህርት ላይ ብዙ ነገር ሆኖብኝ መጥቼስ ነግረው ገና ከበሩ ላይ ሳልወጣ ነው ነገሮች ሁሉ ተስተካክለው አሁን የዛሬ ወር ፈተና ነው። እግዚአብሔር ይመስገን። እንግዲህ የእሱ ታምር እኔ ብነግረው የሚያልቅ አይደለም። በእኔ በኩል ክብሩ ይስፋ። በእሱ ምክንያት ነው ልጄ የተፈወሰው። በጣም ነው የማመሰግነው ቅዱስ ገብርኤል ለእኔ የደረሰ ለእናንተ የሚድረስላቸው። አሁንም አፉ እንዲፈታልኝ ጸልዩልኝ። ምንም የገብርኤል ነገር ተወርቶም አያልቅም። ለእውነት ሙላ በተሰቤን ሁሉ የሚረዳልኝ የጀሞ ሶስት ቅዱስ ገብርኤል በጣም ነው የማመሰግነው። በጣም አመሰግናለሁ። በዙሪያው ላይ የነበሩ ወጣቶች ከብዙ ነገር ከሱሳሱስ በመመለስ እንዲሁም ደግሞ ከተለያየ ሃይማኖት ውስጥ የነበሩ ሃይማኖቷን ባለመረዳት፣ አሁን ግን የሃይማኖቷን ምንነት በቤተ ክርስቲያኑ አማካኝነት ተረድተው እየተመለሱ ነው ያሉት ብዙ ወጣቶች እንዲሁም ደግሞ እናቶች በዚሁ አካባቢው የኮንዶሚኒየም ውስጥ የሚኖሩ አሉ። የተለያዩ እናቶች ከተለያየ በሽታ በዚህ በጀርባ በኩል አለ፣ የጸበል ቤቱ አለ፣ እዛ ውስጥ ተፈውሰው ታምራቱን እየተናገሩ ነው ያሉት። የዚህ ቤተክርስቲያን ታምር በጣም ብዙ ነው እውነት ለመናገር። ለምሳሌ ቀደም ሲል ይሄ ቤተክርስቲያን 2004 ከተመሰረተ ጀምሮ የቀድሞ የሀገራችን ፕሬዚደንት የነበሩት መንግስቱ ኃይለማርያም አሁን ካሉበት ሀገር ሆነው ታምራቱን ተነግሯቸው እሳቸውም ስእለት በማድረግ ከዚህ ቤተ ክርስቲያን ብዙ ታምራትን በማግኘት እሳቸውም ከዛ ሆኖ አሁን ድረስ እውነት ለመናገር በየአመቱ በአመት ሁለት ጊዜ ታህሳስ 19 እና እንዲሁም ደግሞ ሐምሌ 19 በኋላ በሚውልበት ጊዜ ገንዘብ በመላክ ካህናቶችን ያግዛሉ። እንዲሁም ደግሞ ለቤተ ክርስቲያኑ ለአንዳንድ ለሚያስፈልጉ ግባቶችን እያዋሉልን ያሉት መንግሥቱ ኃይለማርያም ስለ ቦታው በመረዳት ከዛ ውጪ ምንድነው እሱ ያው እንግዲህ እንደሚታወቀው ቦታው መቃኞ ነው። አሁን በማቃኞ ውስጥ ነው ያለው ቅዱስ ገብርኤል ከዚህ ይሄ መቃኞ ከ2004 ጀምሮ ነው እዛ ውስጥ ያለው። አሁን ደግሞ ለሱ የሚሆን በጣም ትልቅ ቤተክርስቲያን በካቴድራል ደረጃ እየተሰራ ነው ያለው እየተገነባ ነው ያለው። ይሄ በካቴድራል ደረጃ እየተገነባ ያለው ቤተክርስቲያን ያው ከተጀመረ ኦልሞስት አሁን ከዛሬ 89 ዓመት አካባቢ ሆኗል። አሁን ባለበት ሁኔታ እንግዲህ በ1.40 እና 45 ፐርሰንት አካባቢ ነው ተሰርቶ ያለው። ያው ይህም እየሆነ ያለው ምንድነው እሱ አካባቢው ላይ ያሉ ብዙ ታምራትን ከቅዱስ ገብርኤል ያገኙ በነሱ ገንዘብ በነሱ መዋጮ ነው ቦታው እየተሰራ ያለውና ስሜ ቀሲስ መንግስቱ አበራ ባላለው በዚህ በጀሞ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን ሰራተኛ ነኝ። አሁን የምነግራችሁ ስለ ቤተ ክርስቲያኑ አመሰራረት ነው ይህ ቤተ ክርስቲያን የተመሰረተው በ2005 ዓመተ ምሕረት በዚህ በቦታው ላይ በአርሶ አደር የሚኖሩ በእርሻ ስራ የሚተዳደሩ አቶ ትልቅ ሰው ሽታየና ወይዘሮ ማስተዋል አንለ የሚባል ባልና ሚስት ናቸው መኖሪያቸው በዚህ ነው በእርሻ ስራን የሚተዳደሩት እና ሌሊት በተኛን ጊዜ ቤታቸው የሳር ቤት ነውእና ቤቱ ተቃጠለብን ብለን ጮህን ስንወጣ ቤቱ ራሱ ስንወጣ ጨረቃ ነው እንጂ ምንም ነገር የለም፣ ግን ቤቱ ተቃጥሎ እናያለን። ከዛ በኋላ ቤት ስንተኛ ስራ ሰርተን የቱም ሙላን ስንተኛ ንውጡ ከዚህ ቤት የኔ መመለኪያ የኔ መቀደሻ ብዙ ሕሙማን የሚፈወሱበት ታሪካዊ ቦታ ነው እናንተ ያላችሁበት እያለ ሌት ይነግረናል እንዴተኛን ከዛ በኋላ ቀጥ ብለን ስንመለከት ቤቱ ሳር ቤቱ በእሳት ተያይዞ ነው የምናየው። ይህ ነገር ምን መጣብን ብለን ቤት ውጭ ነው የምናድረው። ስለዚህ አካባቢ በአካባቢ ያላችሁ ካህናቶች ቶሎና ለህይወታችን መፍትሄ ፈጠሩልን ብለው ጠሩን። እኛን መጣን። እንደምታዩት ይሄ ዙሮ ዙሪያው ጀሞ 3 ጀሞ ሁለት ገና እየተሰራ ነው ቁልፍ አልተሰጠም የኮንዶሚኒየም ቤት። ከዛ በኋላ ምን እናድር ምን ልናግዛችሁ ትፈልጋላችሁ ስንላቸው እኛ እዚህ መኖር አንፈልግም እንቅልፍ የለንም። ሰርተን ምንተኛበት የለንም። እንቅልፍ ሲወስደን ቤቱ ይቃጠላል። ከቃጠሎ በኋላ ሰይፉን ይዞ ውጡ ይለናል። ስለዚህ ባካቸው አውጡን ሲሉን እኛ እንደገና እሺ ቅዱስ ገብርኤል ነው ብለን ሰዎቹን አነጋግረን በቦታው እንዲቆዩ ገለልተኛ ቦታ አድርገን የሳሯን ቤት ሰጡን። ሰዎቹን እንደገና ለአዲስ አበባ ሀገረ ስብከት በወቅቱ ሊቀ ጳጳስ የነበሩ ጳጳሱን ሄደን አነጋገርን። የወረዳ ቤተ ክህነት ሄደን አነጋገር መተው ሰዎቹን ትርቢያ ያደረጉ ጠየቋቸው። እኛ እዚህ መኖር አንፈልግም፣ በጣም ከፍተኛ ጭንቀት አለብን፣ ኑጡ እያሉ ሰይፉን ይመዝብናል አሉ። ከዛ በኋላ ሳር ቤታቸውን ለቅዱስ ገብርኤል ሰጡ። 2005 ዓ.ም ተመረጠ ጥቅምት 17 ቀን በአዲስ አበባ ሀገረ ስብከት ሊቃውንት የእኛም እዚህ ያሉ ሊቃውን ተሰበስበው ቅዱስ ገብርኤል እዛች የሆነች መቃኞ የሳር ቤት ነበረ። ከሳር ቤቱ አስገባን ቅዱስ ገብርኤልን። ከዛ በኋላ ቤተ ክርስቲያኑን እያገለገል ሴትዮዋ ወይዘሮ ለምለም ተካ የሚባሉ የከፍተኛ ፍርድ ቤት መዝገብ ቤት የነበሩ ልጃቸው ታሞባቸው ለጸበል እዚህ አምጥተውት ልጃቸው በሀያ ዓመቱ መናገር አይችልም ነበር ሁለት ሰባት ከተጠመቀ በኋላ እናቴ ልብስ ቅያሬ ልብስ ያንጭልኝ ሲላት ሴትዮዋ ይዘረመን ለምለም ተደሰቱ፣ አነቡ፣ አለቀሱ። ከዛ በኋላ ይህን ሰውዬ ቦታ ገዝቼ ሰጣለሁ አሉ። መንደራ አምስት ከቤተክርስቲያኑ በላይ ከቤተ ክርስቲያኑ በላይ ቦታ ገዝተው ላሞቻቸውን፣ በሬዎቻቸውን፣ የእርሻ በሬዎቻቸውን፣ የወተት ላሞቻቸውን፣ ፍየሎቻቸውን፣ በጎቻቸውን ይዘው ከግቢው ወጡ። እኛም ቤተ ክርስቲያኑን አስፋፍተን በወቱ የነበሩ አርሶ አደር ገበሬዎች የምንፈልገው ታቦት ቅዱስ ገብርኤል መጣልን! ብለው ተደስተው ጤፋቸውን እያጨዱ ስንዲያቸውን እያጨዱ መሬቱን ወደ ቅዱስ ገብርኤል አካለሉ። ወደ ክልሉ፣ ደስ የሚል ነው። ስሜ አምሳሌ ዮሐንስ እባላለሁ። በዚህ ደብር ለአስር ዓመት ያህል ቆይቻለሁ። ከአስር ዓመት በላይ 2006 መጀመሪያ አካባቢ ነው እዚህ አካባቢ የመጣሁት። እና ቅዱስ ገብርኤል በጣም ተአምረኛ ነው ከአመጣጡ ከአገባቡ ጀምሮ ከአመሰራረቱ ጀምሮ በጣም ተአምረኛ ታቦት እንደሆነ ነው ማቀው ብዙ ሰዎች ታሞ ድነውበታል ልጅ አጡ ልጅ አግኝተዋል የተቸገሩ ችግራቸው ተፈቶላቸዋል እኔም በብዙ ህመሜም ችግሬም ተፈቶልኛል እና ቅዱስ ገብርኤል በጣም ተአምረኛ ነው የጀሞ ቅዱስ ኃይል ደብረ ኃይል ቅዱስ ገብርኤል ተአምረኛ ነው ተአምሩ በጣም ብዙ ነው ብዙ ነው ቢነገር የማያልቅና፣ በጸበሉ ብዙ የዳኑ ሰዎች አሉ፣ ከኔ ጭምር እኔም ድኛለሁ። በጣም ታምሜ ነበረ። በሽታዬም እንኳን የማይታወቅ ሆኖ ነበረ። ከብዙ ጊዜ በኋላ እግዚአብሔርን ስለምነው ቅዱስ ገብርኤልን ስለምነው ስለምነው በሽታዬ ምን እንደሆነ ታውቆ ለበሽታዬ መፍትሄ አግኝቻለሁ። ለዚህም ምስክርነቴን ሰጥቻለሁ። ብዙ ሰዎች ድነው፣ ብዙ የዳኑ ሰዎችን በአይን አይቻለሁ፣ በጆሮዬም ሰምቻለሁ። ካየኋቸውም አንዱ አርቲስት ወይዘሮ አልማዝ ኃይሌ በዚህ ቦታ ላይ ተፈውሳ ድና እንደውም አስራቷን ማለት እንትን ስጦታ ለቅዱስ ገብርኤል የእጇን ሰዓት በተሸለመችውን የእጇን ሰዓት ሰጥታ እሱም ለጨረታ ቀርቦ ለጨረታ የወሰደችው እህታችን ደግሞ መልሳለ ወይዘሮ አልማዝ እዚሁ አደባባይ ላይ እዚሁ አውደ ምሕረት ላይ በስጦታ መልሳላታለች። ይህንን አውቃለሁ። ከአንድ ወንድሜ ደግሞ ሁለት እባብ ከሆድ ውስጥ ወጥቷል። ብዙ ቦታ ላይ ብዙ ሕክምና አድርጎ ከብዙ ጊዜ በኋላ እዚህ ቦታ ላይ አንድ ጸበ አንድ ኩባያ ጸበል ጠጥቶ ሁለተኛው ኩባያ ጸበል የቅዱስ ገብርኤል ሲጠጣ ሁለት እባብ ከሆድ ውስጥ ወጥቶለት ይሄንን በአይኔ አይቻለሁ እመሰክራለሁ። አንዲት እናታችን ሆዳቸው በጣም ያብጥ ነበረ። እዚህ ቦታ ላይ ጸበሉን ጠጥተው እንደ ሽንት ብሏቸው ሲሸኑ መሬቱ ሲመጠው የወጡት ነፍሳቶች ብዙ ነፍሳቶች ከሆዳቸው ውስጥ እንደወጡ ይህን ሁሉ አይቻለሁኝ። በዚህ ጊዜ ውስጥና እኔ ከዚች ከቤተክርስቲያን ከደጃው አልጠፋም። እና ብዙ ተአምራት የተደረገበት ቦታ ነው። ብዙ ችግረኞች ችግራቸው የተፈታበት ቦታ ነው። ይህንን አውቃለሁ፣ ይህንን እመሰክራለሁ። ሁለት ሺ ሰባት መቶ ካሬ ላይ ያረፈ እጅግ በጣም ግዙፍ ቤተ ክርስቲያን ነው። ከዚህ ውስጥም አንድ ሺ አምስት መቶ ካሬ የሚያክለው ደግሞ ግራው እንዳለው አጠቃላይ ሕንፃ ቤተ ክርስቲያኑ መቶ ኮሎኖች በላይ ያሉት ሲሆን ከመሬት ከግራውንድ አስቶ እስከ መጨረሻ ድረስ 27 ሜትር አካባቢ ላይ ይጠናቀቃል። ለዚህም እስካሁን ድረስ ወደ 23 ሚሊዮን አካባቢ በግብአትን በጥሬ ገንዘብ የሚገመት ወጥቶበታል። ከዚህ በመቀጠል ደግሞ ያለው 30 ሚሊዮን 393131 ብር አካባቢ ይፈጃል ተብሎ በኢንጂነሮቹ ኢስቲሜት ለመድረግ ተሞክሯል እና ይህ 30 ሚሊዮን አካባቢ የሚያክል ገንዘብ የሁሉንም በመላው ዓለም በሀገር ውስጥም በዚህ ሀገርም ያሉትን ሁሉ እርብርቦች ስለሚፈልግ ሁላችሁም ይህ ድምፅ የሚሰማችሁ የቤተ ክርስቲያን ልጆች በሙሉ እርብርብ አድርገን ይህን ቤተ ክርስቲያን በሚቀጥሉት አንድና ሁለት ዓመታት ውስጥ አጠናቀን ምእመናኑ እንዲገለገሉበት ለማድረግ ነው የታሰበው። በዚህም እዚህ ላይ የተለያዩ የስትራክቸር ስራው የተወሰነን የቀረን ሌላው የፊኒሽንግ ማቴሪያል ከጣራ ጀምሮ ቤተክርስቲያኑ አምስት ጉልላት አለው። የመጀመሪያውና ትልቁ የሚባለው ባያችሁት መልኩ ተጀምሮ የሄደን ያለው ሌሎች አራት ጉልላቶች አሉት። እነዚህን አምስት ጉልላቶች፣ ሌሎች በር፣ ብሎኬት፣ ጥርብ ድንጋዮች፣ እንደዚሁም የመብራት ሌሎች ሌሎች ፊኒሽንግ ስራዎችን አጠቃለው ኢንጂነሮቹ 30 ሚሊዮን 933 ሺህ አካባቢ እንደሚፈጅ ነግረውናል ማለት ነው። በጋራ ሰርተናል አይተነዋል። ታደሰ ገበይ ይባላል፣ የህንጻው ዋና ጻፊ ነኝ። ይሄ ቦታ እንግዲህ ከተጀመረ ቢያንስ ከ10 አመት በላይ ምናምን ሆኖታል። ግን ክቡር አባታችን ከመጡ በኋላ በአንድ አመት በስድስት ወር ውስጥ ነው የዚህ የልጅ ልጆች አሉ ጌታውን የሚባልና እኔ በሁለታችን ተነሳሽነት እንትላል የጀመረን ነው። ተቆሙ በኋላ ግን ይሄ አቶ ማሞ ተሾመ ማሞ የሚባል ባለ ገበሬ ነው አርሶ አደር፣ አንድ ሰው አርሶ አደር ቦታ ነው። ታላይ እስከተይ ማለት ወደ ተቻለው ኮንዶሚኒየም ሲወሰድባቸው ይሄን የቀረውን ተሚሄድን ቤተክርስቲያን ይሁን ብለው በሳቸው ተነሳሽነት ነው አጠቃላይ የሰጡ። እኔ መጋቢያ አዲስ ላይ ከማርያም ተስፋዬ እባላለሁ። የደብሩ አስተዳዳሪ ነኝ። ይህንን መልእክት ማስተላለፍ የፈለግነው በዚህ በጀሞ ሶስት ቅዱስ ገብርኤል ቤተክርስቲያን ግቢ ውስጥ ግዙፍ የሆነ ህንፃ እየተገነባ ነው ያለው። በአይነቱ ልዩ የሆነ ህንፃ ግራውንዱ ወጥቶ እስላብ ተሞልቶ ወደ መቶ ኮለኖች ቁመው አሁን የዶም ስራ ላይ እንገኛለን አሁን ይህንን የተጀመረውን ህንፃ ቤተክርስቲያን በአጭር ጊዜ ሰርቶ አጠናቆ መገልገያ ለማድረግ በቤተ መቅደሱ ተገናኝተን ቅዱስ ስጋውን ክቡር ደሙን እንድንቀበል አምልኮተ እግዚአብሔርን እንድንፈጽም አሁን ካለችው ጠብ አመካኝ ወተን ሰፊ ወደ ሆነው ህንፃ ቤተክርስቲያን እንድንመለስና እንድንገባ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመላው ዓለም የምትኖሩ ወገኖቻችን በሙሉ ይህንን ህንፃ በማየት የቤተ ክርስቲያንን መልእክት በመስማት የበኩላችሁን አስተዋጽኦ እንድታደርጉ መልእክታችን እናስተላልፋለን። እና ጸበሉን ሁላችሁም መጥታችሁ ብዙ ሰዎች ይዘወርም ያለ ስለሆነ ብዙ እንደዚህ አይነት ነገር ስላልተነገረ ብዙም ስለ ጸበሉ ሰው እስካሁን አላወቀውም። ግን ከሩቅ የመጡ ከፉሪ ከዛ ከዛ ከሩቅ ቦታ የመጡ ሰዎች ናቸው የተፈወሱት። እዚህ አካባቢ ያለን ሰዎች ግን ብዙም እየተጠቀምንበት አይደለም። ጸበሉን ግን በጣም እናክብረው። እኔ ከፊቴ ላይ እንቁራሪ ሲወጣ አይቻለሁ። የኔም ልጅ እንደዚህ ሲፈታ ባይኔ በብረቱ አረ፣ ብዙ ነገር ነው ያየሁት። አሁን እነዛ ሰዎች ስላጣኋቸው ነው ይሄን ወሬ ስሰማ ራሱ ልንጠራ ብዙ ጥረት አንዷም ይቺ ነጭ ልብስ የለበሰችውም እሷም አሁን ብዙ ነገር ወጥቶላት አላት በስልኳ ላይና፣ ሁላችሁም ኑ ጸበሉን ተጠቀሙ። በቅዱስ ገብርኤል በር ላይ ብዙ ነገር ይደረጋል። ይህንን ደግሞ በቶሎ አሰባስበን ምእመናኑ ባገልግሎት እንዲደሰቱና ሁሉም ስጋው ደግሞ እንዲቀበሉበት ልጆቻቸውን ክርስትና እንዲያስነሱበት ቁርባን እንዲያቆርቡበት አስፈላጊ ሁሉ አገልግሎቶችን እንዲያገኙበት በቶሎ መጠናቀቅ ስላለበት ሁላችሁም ምእመናን በውጭም በሀገር ውስጥም ያላችሁ ርብርብ እንድታደርጉልን በእግዚአብሔር ስም ጥያቄ ጥሪያችንን እናስተላልፋለን ዛሬም በዚህ ህንጻ ቤተ ክርስቲያን እንደምታዩት አሸዋውን ጠጠሩን ስሚንቶውን የሚፈለገውን ነገር ግብአት እያቀረቡ ነውና ይሄው ቤተ ክርስቲያኑ ከመቃኙነት ወደ ዘመናዊ ካቴድራልነት እንደምታዩት እየተሰራ ነው ያው ካህናቱም የምታዩት በርካታ ካህን አገልጋይ ነው ያለው ቦታው ደስ የሚል ቦታ ነው ከተማ ውስጥ ነው ያለው ቦታው አስፋልት ዳር ነው ያለው ቦታው ለስራ አመቺ ነው እና በአለም ያላችሁ ምእመናኖቻችን በአለም ዙሪያ ያላችሁ ይሄ ትልቅ ቤተ ክርስቲያን ባለ አምስት ጉልላት በጣም ሰፊ ሆነ። አሁን በመስራት ላይ እንገኛለን። ከኑሮው ግብአት ውድነት ድሮ ባለሰባት ሰባት ባለ እያንዳንዱ የምንገዛው ብረት ሁሉ ዋጋ ስለጨመረብን ቤተ ክርስቲያን ሀቲናት ቤተ ክርስቲያን አንዲት ናት። ለዚህ ህንጻ ቤተ ክርስቲያን እጃቸው እንድትዘረጉልን በቅዱስ ገብርኤል ስም እንጠይቃቸዋለን። አዎ እና አሁን ምን መናን ከየትም ቦታ አሁን ከሩቅ ቦታ ነው ከየትም ቦታ እንደተባለው ሰምተ ከሆነ ጓድ መንግስቱ ኃይለ ማርያም እንኳን ሁልጊዜ መባቸውን ይልካሉ። እዚህ አደባባይ ላይ በአመት በአመት ይነገራል አውደ ምረቱ ላይ በአመት በአመት ነው የሚልኩት በቤተሰቦቻቸው አማካኝነት። እንግዲህ የተደረገላቸው ቅዱስ ገብርኤል ያደረገላቸውን ያውሳቸው ያውቃሉ ማለት ነው እና እኔ ማንንም ሰው ምለው፣ ከየትም ቦታ ያለ ከሀገር ውስጥም ከሀገር ውጭም ያሉ ሁሉም ሰዎች መጥተው ደብረ ኃይል ቅዱስ ጀሞ ቅዱስ ገብርኤልን መጥተው እንዲማጸኑት እንዲለምኑት መክራለው ጓድ መንግስቱ ኃይለ ማርያም የምታውቋቸው ኢትዮጵያን ለ17 አመት ያህል የገዙ ጠንካራ ሰው ናቸው። ሀገራቸው ከሀገር ከወጡ በኋላ ዚምባብዌ ከተቀመጡ በኋላ ወንድሞቻቸው እህቶቻቸው ረጲ ጎራ ላይ እሳቸውም የተወለዱበት ቦታ ዝብ ቦታ ነው ይባላል የታይሳስ ገብርኤል የሐምሌ ገብርኤል በእህቶቻቸው ባጎቶቻቸው አማካይነት ብዙ ገንዘብ እየተለካ እየተሰደደ እየሰደዱ አስራታቸውን በኩራታቸውን ከውድ ባለቤታቸው ከውድ ልጆቻቸው ጋር በየአመቱ ይላካል። ብዙ ብር ነው የሚላከው፣ ግራውንድ ጀምሮ ይሄው እስካሁን እስካለበት ድረስ የሳጆች አላቋረጠም ጓድ መንግስቱ ኃይለ ማርያም። ስለዚህ እሳቸውንም ደግሞ ያው የተወለዱባት ሀገር ሀገር ቋንጣናት ይላሉ አባቶች፣ ሀገር ይሸታል፣ የትም ቦታ ዓለም ያለ ሰው ስለዚህ እሳቸውም አሁን ዘንድሮ ብቻ የትናንትና የታህሳስ ገብርኤል ብቻ አልተገናኘንም። ልጆቹ ቀጣይ ምናልባት ወይ ሰሞን ይመጣሉ የሚል ግምት አለን። እየመጡ በሞዴል 30 ለቤተ ክርስቲያኑ ገቢ እያደረጉ ስራውን አብረውኛ ጋር እየሰሩ ነው፣ እና እዚህ ደረጃ ደርሰናል። እሳቸውንም እንግዲህ ሸምገል ያሉ ይመስለኛል። የሽምግልና ዘመናቸውን በጽድቅ ያድስልን፣ ባልተቤታቸውን ልጆቻቸውን ይባርክልን። ትልቅ የኋላ ደጀን ሆነው እያገዙን ነው። በተለይ አዲስ አበባ ህዝብ፣ በዚህ በአካባቢ የሳቸው ዘመዶች ያሉ የሚያውቋቸው ይሄን ሁሉ እያዩት ነው እና ጉዳዩ እዚህ የደረሰ ነው። በዚህ ህንጻ ቤተክርስቲያን ከሚያስፈልጉ ግብዓቶች ብረት፣ ሲሚንቶ፣ አሸዋ፣ ጠጠር በአብዛኛው በማቴሪያል ቢሆን ደግሞ የበለጠ የተሻለ ነው። አሁን የደረሰበት ህንጻ ባጭር ጊዜ ተነሳስተን በአካባቢው ማህበረ ምእመናን ርብርብ በዚህ ከደረሰ በመላ ዓለም የምትኖሩ ኦርቶዶክሳውያን በሙሉ ደግሞ የበኩላችሁን ድርሻ ከተወጣችሁ በአጭር ጊዜ የተጀመረው ህንፃ ቤተ ክርስቲያን ለምረቃ ይበቃል ማለት ነው። ይህ ቤተ ክርስቲያን ደግሞ በእንደዚህ አይነት ሁኔታ ላይ ነው ያለው እና ለረጅም ጊዜ ብዙ ሳይሄድ ቆይቶ ነበር። አሁን ግን በሁለት ዓመት ውስጥ አባታችን ከመጡ ጉልላት ሁሉ ታይቶናል። ስለዚህ ይህም ቤተ ክርስቲያን ደግሞ ለማሰራት ሁሉም ሰው እንዲተባበር ከሀገር ውጭም ከሀገር ውስጥም ያሉት ሁሉ ምእመን ኦርቶዶክሳውያን በሙሉ ሌሎችም እምነት ተከታዮችን ቢሆኑ እንኳን ይህ አዳኝ ነው ነገ የሚመለሱበት ስለሆነ ይህን ቤተክርስቲያን አሰርተው እንዲያስጨርሱ ጠይቃለሁ። አመሰግናለሁ። ማስቸግራ በሆነበት ዘመን የኢትዮጵያ ሕዝብ ያውቀዋል፣ በኦቶ የነበረውን ታሪክና እሳቸው መጨረሻ ላይ ደግሞ ወደ ንስሐ ሲገቡ ከሀገራቸው ተሰደው ዚምባብዌ ተቀምጠው ከወር ገቢ ከሚያገኙቸው ከልጆቻቸው ይህን አሰራት ሲያወጡ ከእሳቸው እኛም መማር አለብን ነው የምንለው። የመንግሥት ሰራተኛው ከወረቱ ገበሬው ከእርሻ ከሚያገኘው ገቢ አዎ፣ የመንግሥት ሰራተኛው ከወር ገቢው ይህንን አሰራታችን ለቤተ ክርስቲያን መስጠት አለብን። ማንኛውም እኮ ምዕመናን አሰራት በኩራት እኮ ቢሰጥ ሁሉም ግዴታውን ቢወጣ ቤተክርስቲያንም እኮ አውደ ምረት ላይ መለመን አይገባትም ነበር። ይህንን ፕሮግራም የምትከታተሉ ሁላችሁም የፊታችን መጋቢት ሰባት ማለት ነው የገቢ ማሰባሰቢያ ፕሮግራም ወይንም ደግሞ መርሃ ግብርም ስላለ በዚያ ቀንም ሚዲያዎችን በመከታተልና የበኩላችሁን ደግሞ በያላችሁበት አስተዋጽኦ እንድታደርጉ በእግዚአብሔር ስም መልእክታችን ጥሪያችን እናስተላልፋለን። ለዚህ በውጭ ሀገርና በውስጥ የምትኖሩ በሀገር ውስጥም የምትኖሩ ምእመናን በሙሉ ለቤተ ክርስቲያኑ እገዛ ማድረግ የምትፈልጉ ለሕንፃ ማሰሪያ የሚሆን የተከፈተ አካውንት አለ። የኢትዮጵያ ንግድ ባንክ 1177496204 በቤተ ክርስቲያኑ ስም የተከፈተ አካውንት ነው። በዚህ አካውንት ሁላችሁም በያላችሁበቱ ናችሁ የድርሻችሁን እንድትወጡ በቅድስት ቤተ ክርስቲያን መልእክታችን እናስተላልፋለን። የጀመርነውን ሕንጻ ቤተክርስቲያን ደግሞ አምላካችን ለፍጻሜ ያብቃል እጅሞ ሶስት ቅዱስ ገብርኤል ቤተክርስቲያን የምናገለግልና የምንገለግል ማኅበረ ካህናትና ማኅበረ ምእመናን የምናስተላልፈው መልእክት የተጀመረው ሕንፃ ቤተ ክርስቲያን በሰላም ተጠናቆ መገልገል እንድንችል በመላው ዓለም የምትገኙ ኦርቶዶክሳውያን በምኑ የበኩላችሁን አስተዋጽኦ እንድታደርጉልን መልእክታችን በቅዱስ ገብርኤል ስም እናስተላልፋለን። በቅዱስ ገብርኤል ስም ጥሪያችንን ለመላ ኦርቶዶክሳውያን ይህንን ግዙፍ የሆነ ሕንፃ በአጭር ጊዜ ሰርተን እንድናጠናቀቅ ከጎናችን እንድትሆኑ በቅድስት ቤተ ክርስቲያን ሁላችን ሆነን እንማጸናለን። ከዚህ ስጋና